ማለት ነው። ነፍስን ሰባተኛ ሰማያዊ ነው ልክል። እሺ አስጠላኝና በስትወኝ እንኳን ራሱ በፈታኝ ከአንተ ምንም አምስት ሳንቲም የታክሲ ብር እንኳን አልቀበለም ነው ያለችኝ። እንግዲህ ከእሷ ጋር ነው ባትጋቡ ደስ ይለኛል። ደግሞ በአዲስ ቪዲዮ መጥቻለሁ። ሰይድ እንግዲህ አዩንም በመቶ እየተቆጨ ነው፣ ሮዛንም በመቶ እየተቆጨ ነው፣ ቤዛንም በመቶ እየተቆጨ ነው። እነዚህ ሁለቱ ደግሞ እና የትኞቹ ናቸው እንግዲህ፣ እስከ መጨረሻ። መቼም የሰው ልጅ ዱንያን ይኖራታል እንጂ አይወርሳትም፣ ትቶ መሄዱ አይቀርምና የትኛው ናቸው ከአንተ ጋር እስከ መጨረሻ የሚዘልቁት? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናቸው? እንግዲህ ሰይድ ዛሬ ሁለት ሁለት ጉርጓ ላይ ልበላቸው፣ ሁለት እንጫ ላይ ነው የቆመው፣ መንታ መንገድ ላይ ቆሟል። ልበላቸው መንታ መንገድ እንኳን ሁለት ነው የእሱ ደግሞ በጣም በስቷልና፣ ጭንቅ ጥበብ ብሎታል። አሁን ላይ እየተቆጨ ነው። ምን አለ አዩ ጋር በኖርኩኝ ተረጋግቼ እያለም ነው። ሮዛንም ደግሞ ተስፋ ሰጥቷት የምንም እያለች ልጅም በአጋጣሚ መታገባች። እሷንም እንግዲህ ከእናቴም በላይናት። ከእናቴ በላይ ነው የምታስብልኝ እኔ ብንለያይም ገንዘብ አልፈልግም፣ የታክሲ ገንዘብ እንኳን እንደው፣ አንተን የመሰለ ሰው ማለት ነው። በእድሜ ትልቅ ነክ፣ በእውቀትም ደግሞ ማሻላ ምንም አትልም። እንዲሁ እንደዚህ ስትቦጠረቅ አያስጠላህም? ለሚ፣ እንደው አንተ ራስ ቁጭ ብለህ የራስህ ቪዲዮ ራሱ ስታይ አታፍርም? አዩንም እንደዛ ስትቀሻሽራት ነበረ እንደገና ደግሞ ቤዛም ጥሩ ሰው ናት ብለ ቀለበት ላረግ ነው ብለ ቪዲዮ ለቀክ ምን ብለክ ያዘጋጀው አሴት አለች ወደ ውሳኔ ገብቻለሁ ብለ እንደዛ ልቧን ሰቀልክ። ይው ሮዛ ደግሞ ሁለት ሚሊዮን ለሰርጋችን ይሆናል ብለ አስገባክ፣ ተስፋ ሰጣሃት። አዩም እንደዛት ቁጭ ብላ ስጠብቅ ተስፋ ቆርጣት ጥላ ጠፋች። ምን ታድርክ? አቅሟ በላይ ሆነ። ከእድሜዋ በላይ ታገሰች። ሱመያ እንግዲቷ ሱመያ እንዳለ ነው ሱመያ እንዳለ ነው ያው እና እቺ ደግሞ የመኒዋም ደግሞ እንደዛ ቤተሰብ ጋር ሂደክ ጥሎች ጥለክ አገባሽ አለው ብለህ ሚዲያ ላይ አውጥተሃት ለሴት ልጅ የምታደርጋቸው ነገር በጣም ከባድ ነው። ብዙ የመኒዎች ጋር እየሰራህ ነው። ያንም ቪዲዮ አንድ የመኒ ያይና፣ ዳውንሎድ ያደርግና ውስጥ ለውስጥ ሼር ያደርጋል። ብዙ የመኔዎች ጋር ነበር በፊት የምትሰራው። ባልና ሚስቱ ናቸው። ሱመያም እንደ ሰራተኛ ሁና ብዙ ብዙ ነገር ነው። መኪና ተከራይታችሁ ስትሰሩ የነበረው ማለት ነው። ምን ያህል ነው? እቺ ልጅ የሚሰማት ልጅ አላት ተብሏል። ወንድ ልጅ እቺ የመኔዋ ማለት ነው። ቢያንስ ለዛ ማሰብ አለበት። እንደገና ቺ ውርጋጥ ደግሞ ኬት እንደመጣች አይታወቅ። አሁን ደግሞ በቃ በየንትኑ ይሄደ። እሷ ኮ እንደ እናቴ ናት፣ እሷ እንደዚህ ናት። በቃ አሞግሷት ሊሞት፣ አሞግሷት ሊሞት፣ አረበልክ አድርገው። እኔ እንደዚህ የምትጃጃለው አንዳንድ ጊዜ ጤነኛ ነው ነው የምለው እኔ እኔ በዚህ ያህል ምን አጃጃለቅ አሁን ትላንትና ያገኘሃትን ሴት ሱመያን እንኳን እናቴ አላልካትም። በዛ በበረሃ ውስጥ በዛ በሙቀት እንደዛ እየተቃጠለች በላች አልበላች አላህ ነው የሚያውቀው። እንደዛ ሁና ዛሬ ላይ የደረሳችሁበት ቦታ ሱመያ አለች። ሱመያን እንኳን እናቴ በተላት ራሱ ያስኬዳል። ለምን ዛሬ በሁለት እግርክ እንድቆም አድርገሃለች? ጀግና ሴት ስለሆነች ማለት ነው። ቤተሰቦቼን ሳትል ምን ሳትል ለአንተ ዋጋ ከፍላለች። ቤተሰቦቿ እንኳን ገጠር ውስጥ ናቸው ያሉት ወደ ከተማ እንኳን ላምጣቸው እንኳን አላለችም ስደት ላይ ቁጭ ብላ ማለት ነው ግን ከገንዘብ ገንዘብ አላት ከጊዜ ጊዜ አላት ግን ያንን አላሰበች አንተን እናንተን ብቻ ነበር ስታስብ የነበረችው ግን አንተ ዛሬ እንኳን ኢትዮጵያ ስገባ የሱመያ ቤተሰብ እንኳን ስልክ ቁጥር እንኳን የለክም ለምን ድሀዎች ስለሆኑ እውነት ሱመያ እኮ ጀግና ናት ወላሂ ነው የምላቸው ቢያንስ እንኳን ይህን ያህል ጊዜ ሲኖር ኢትዮጵያ ላይ ሂዶ እንኳን የእሷን ቤተሰብ አላየም። መጨረሻ ላይ ነው እንግዲህ እሷ ኢትዮጵያ ስገባ ነው ቁጥራቸውን እንኳን አላቅም ያለው፣ አንድ ጊዜ ማለት ነው። እንደዚህ ሁና እንኳን አብራህ ዛሬ ላይ ለደረስክበት ትላንትና ላመጣሃት ፎክታም፣ እናቴ ናት አለሜ ናት ምኔ ናት እያልክ ታሞግሳታለህ ማለት ነው። እንደው እውነት የስደተኛ ጉልበት ከባድ ነው ኮ ወላሂ፣ ስንት መስዋዕት ከፍሎ ነው ሰው ገንዘብ የሚያገኘው። እሷ ያለፋችበትን ያልደከመችበትን ሱመያ ዋጋ ከፍለ ዛሬ ሰይድን እዚህ ላይ ስለ አድርሳ ጸዳ ያለች ሴት ደግሞ ትመጣና በስምንት ቢሊየን ቤት ተገዛላት አስባቸዋል። እንዴት አትመሰገንም? ጀግና ናት እንጂ። ስንቷ ናት በአረብ ሀገር እድሜዋን የምጨርሰው ስንቷናት ልጅነቷን ባረብ ሀገር የምትጨርሰው። ስንቷናት ልጅ ወልዳ እንኳን ልጇን ማሳደግ አቅቷት ወደ ቤተሰብ እንደ ሸቀጠቃ ወደ ሀገር የምትፈልከው። ይሄ ሁሉ ለምንድነው? ጣልታሲ ኑሮ ለማሸነፍ እንደዚች አይነቷ ደግሞ ቀልጠፍ ብላ ደግሞ አፏ ጤፍ የሚቆላዋ ደግሞ የበሰለው ወንድ አግኝታ በዚህ ህል ቤት ተገዝቶላት እንዴት አቆላምጣት። ይሄ ጅልጅል አንፎ ማለት ነው ወላይ ምን ዋጋ ከፍላችሁ ማለት ነው? ምን ደም ተፍታችሁ በስደት ላይ ማለት ነው? ወላሂ ለወንድ ልጅ ገንዘብ ሰጥታችሁ የተሻለ ቦታ አታድርሱት። በራሳችሁ መንገድ ተጓዙ። በራሳችሁ መንገድ በቃ። ስደት ላይ እናንተ ደም ተፍታችሁ ያገኛችሁትን ገንዘብ እሱ አለሜ ነው፣ እሱ የኔ ጌታ ነው፣ እሱ የኔ ፍቅረኛ ነው፣ እሱ የልጆች አባት ነው ብላችሁ ደም ብተፍቱት፣ እሱ ደግሞ ነገ እንደዚችው አናታችሁ ላይ ሌላ ሴት ያመጣና ይዘላል።